ሃንቾን ቅዱስ ከዚህ ዓለም አሰናበታት። ጽዮን የምትወደኝ ከሆነ ሃንቾን ግደልልኝ አለችው። በጣም ያሳዝናል። እሱም መጀመሪያ ላይ ባይስማማም ግን በኋላ ላይ ተስማምቶ ሀንቾን በጨለማ ቀጥሮ ስትደውልለትም ይቅርታ ልመጣ አልቻልኩም በማለትም እሷን ከሸኘ በኋላ እሷ መንገድ ይሄውም አንድ ነገር ነው ብላ እሷ መንገድ ስትጀምር እሱ ተከትሎ በጠገበ ድንጋ አናቷን ፈጥፍጦ ከዚቻ ለማሰናበታት፣ እጅግ በጣም ያሳዝናል። ይህ ሁሉ የሚሆነው በእዝራ ምክንያት ነው። ጽዮን በእዝራ መደራደር የለብኝም፣ ይሄ ሲሆን ዝም ብዬ ማየት የለብኝም። ስለዚህ ቅዱስ ስለሚያፈቅረኝ ደካማ ጎኑን ተጠቅሚ ሀናን እንዳስወግድልኝ እፈልጋለሁ በማለትም ሀኒቾ ከቅዱስ ጋር ቀጠሮ እንድትይዝ አደረገ ደውሎ እሷ ግን አልመጣም ብትለውም ከአንቺ ሌላ የሚረዳኝን ለሚያጽናናኝ ብቻ የነኝ አላት። እሷም በይዋህ ልቧ እሺ ብላ በጨለማ ሄደች እሱ ግን ለጽዮን ሲል እሷን መግደል ነበረበት። በጣም ያሳዝናል። አሁን ሀኒቹን ተከትሎ እንዳይሆን አድርጎ ባዶ ቦታ ላይ አናቷን ፈጥፍጦ ጥሏት ሄደ። ሀንቾ ተሰናበተች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኖላዊ ቀጣይ ፓርቲ ይዘን መጥተናል። በጣም በሚያሳዝን ሁኔታ እናም አሁን ዛሬ ቅዱስ ሐኒቾን በጨለማ ቀጥሮ አናቷን ብሎ ደፋት። ምክንያቱም ሴት የላከው ሞት አይፈራም የሚባለው ነገር ጽዮን ሃናን ካላሰናበት ክልኝ እኔን አትወደኝም ማለት ነው በማለትም ነገረችው። እሱ ግን እንዴት ይሄ ሊሆን ይችላል፣ እማይሆን ነው ጀግና ነህ ወይስ አይደለም ብላ መጀመሪያ ጠብቂቃው ነበር። ምንድን ነው ወንድነትን እንድታሳየ ይፈልጋለሁ፣ አለችው ምንም አድርጊ። እንዴት ላሳይሽ እንዴት ብዬ ቢላትም፣ እሷ ግን ፍቅርን ተቀበኝና አሳይሻለሁ አላት። እንደሷ አይደለም ምን ለማለት ፈልገሽ ነው? እው ልክ ሃናን ግደልልኝና ለልኝና ወንድነትህን አሳየኝ። ያንን ካላደርግ ፈሪና ቦቅባቃ ወንድ ነህ አለችው። ወንድነቴን በዚህ ከሆነ ማሳየች ማሳይሽ ተሳስተሻል ጼ አላት። እሷም አንተ ወንድ መሆንህን ማቀው እንደምታፈቅረኝም እሷን ስታስወግር ነው አለች። ይህ ወይዘሮ ሜላት እናት መጡ የሀኒቾን መሰናበት ሲያዩ በጣም ደነገጡ። አፋቸውን ይዘው ቀሩ። በድንጋጤም ድርቅ ብለው ቀሩ። ሀንቾ እንደመጣች አብረው ያደሩ ቀን የምትጀናጀው ነው ቴክስት እያዩ ነበረ። እናም ምንድን ነው የሚያስበረግግሽ? ምንድን ነው? አይዞሽ፣ አትደንግጪ እያሏትም ነበረ። አሁን ባዩሽ ናት ብለው ነው የደመደሙት። ግን ባዩሽ አይደለችም ትልቋ የሀና ቀንደኛ ጠላት ባዩ ሳኮን አሁን ላይ ጽዮን ናት። ጽዮን እንግዲህ የቅዱስን ደካማ ጎን በመጠቀም እንደሚወዳትም ስለምታቅ ካደረከው፣ ይህንን እኔን መቼም አታጣኝም፣ ካላደረከው ደግሞ መቼም ቢሆን ከኔ ጋር አትሆንም ብለው ነበረ። እሱም እውነት እኮ ነው፣ እኔም ሀናን መግደል የለብኝም በፍጹም፣ ደግሞ እኮ ጽዮንን አጥቼ መኖር አልችልም፣ ስለዚህ በቃ አለ እና በውሳኔው ጸንቶ ሀኒቾን አሰናበተ። ወይዘሮ ሜላት የሰሙትን ነገር ሲያ በቃ ማመን አቃታቸው። አይተው ሳይጠግቧት ልጃቸው ከዚች ዓለም መሰናበቷ ለእርሳቸው ትልቅ ጨለማ ነው የተደፋባቸው። በዚህ ባዩሽ አሁን ባዩሽ እያንዳንዱ ነገር ምትፈልገውን ማሳካት ትፈልጋለች። ግን ደግሞ በቃሉ እሷ ላይ ተደቅኗል። ባዩሽን የሚያሸንፍ ሰው የለም። ባዩሽ በቃሉ እንዴት እንዳገኛትና ለምን የሚል ጥያቄ ፈጠረባት። የተገናኙበትን ቀን አስታውሳ ስለ ወይዘሮ ሚላት ድርጅት ሲያናግራት የነበረውንም ወደኋላ መለስ ብላ መገንዘብ ጀመረች አ ይህ ሰውዬ ብትልም አልፈልግምን እንደዛ አይነት ጦስ ውስጥ መግባት ስትለው አአ አንቺንም በደንብ አቅሻለሁ ወይዘሮ ባዩሽ ወይዘሮ ሜላትን እንዴት እየተከታተልሽ እንደሆነ እንዴት የዛ ቤት ሰው መስለሽ ገብተሽ እንዴት እንደምታጠቂያት ማቃለው አላት። ከዛ እርሷም እሽ ብላ ተስማማች። አሁን ላይ ምን እንዳሰበ ማወቅ ለሷ አይከብዳትም። አሁን ለዛ ዘሆን ለሚያክል ይህ የሃናን ደረሰኝ ወይም የሃናን ዶክሜንቶች ሰርቆ ለተባበራ ሰው የደወለችና፣ አንተ ዘሆን የትነህ? ትልቅ ስራ ልሰጥ አስቤያለሁ አለችው። ከእስር ቤት እንደወጣችና በቃሉን አግኝታ አብረው መኪና ላይ ቁጭ ብለው በሚያወሩበት ሰዓት ያልጠበቀችው ነገር ተፈጠረ። በስልኳ ላይ እሱም የምታስበው እርግብ ከዚች ዓለም ተሰናብታለች ብላ ነበረ። በቃሉም ደግሞ እርግብን አስወግጃታለው በማለትም ዋሽቷን ነበረ። ለሜላ ለወባዩሽ አሁን ላይ የእርግብ ሙከራ፣ የስልክ ሙከራ እንዲሁም እየደወለች ስልኳ እንደማይሰራ አሁን ላይ ስልኩ ሲከፈት ደረሳት። በጣም ደነገጠች። ምን ሆነሻል? ሀላት ምን በማለትም ደንግጣ ቀረች። ቆይ ምንድነው የተፈጠረው? ምንም አትነግሪኝ ሀላት እይልክ እርግብን አስወግጃታለሁ አላልክም? አለችው። አዎ አስወግጃታለሁ። እና ምን ተፈጠረ? ሲላትም እይልክ እርግብ ከሞተች በስልኬ ላይ እንዴት ሞከረች እኔ ተወግዳለች። እኔ እንግዲህ ምንም ማቀው ነገር የለም ሌላ ሰው ስልኳል ይዞ እንደሆነ አላት። ከዛም አአአአ ሳተዋሽ ንገሬ ስትለው እሱም ማዋሸት አልቻለም፣ እውነታውን ነገራት። ከዛም አስበዋል እርግብኔ ላይ ምን ምን ተጽዕኖ እንደምታመጣ አንደኛ የኔን ስራ ለቤተሰቦች የተናገረች ትልቅ ችግር ይፈጠራል። ሁለተኛ እዚህ አንተ በድርጅት ብቻ ነው እኔ ደግሞ በብዙ ነገር የሚበላሽብኝ ነገር አለ። አሳያለሁ ብላ መኪናው እንዳትንቀሳቀስ ብላ ጥላው ወረደች። አሁን በቃሉ የሚያደርገው ግራ ገባው። በጣም ጨንቆታል። ወይዘሮ ባዩሽ እመኚኝ፣ አንቺን እንደምንም ብዬ ማጣድ አጥተኝ ጉድሽን ባልዘረዝረው በማለትም ብዙ ነገር ማለት ጀመረ። ግን ደግሞ በጭራሽ ባዩሽን ማንም የሚቀድማትና የሚደርስባት የለም። ሌላው ነገር ከወይዘሮ ሜላት ቤት ሳህን እየቋጠረች የምትሄደዋ ድም ብላል። ሳህኗን እንደተለመደው ቋጥራ ለየት ያለ ምግብ ለተምቹ ስጋ ሰርታ ልትሄድ ስትል፣ ወይዘሮ አስቴር ድንገት ዱብ አሉ። ወይዘሮ አስቴር ልጃቸው ቤት ሲመጡ እመጣለሁ ብለው አይናገሩም። ድንገት ብቻ ሰርፕራይዝ ነው የሚያደርጉት። እናም እሷ ልትሄር ስትል እሳሎን በሩን ከፍተው ሲገቡ ደንግጣ ደርቃ ቀረች። ወደየት ነው ሲሏትም መርበትበት ጀመረች። ወደየት እየርሽ ነው ብለው ጠብቅ አርገው ሲይዟትም የታመመ ሰው ልጠይቅ ነው አለች። በይ ሜላ ሳትመጣ ህጂ ብለውም ፈቀዱላት። ከመጣች ትጮኸብሻለ ያሏት። አሁን የድን ብላል ሁልጊዜ መውጣት አሳሳቢ የሆነባት ወይዘሮ ሜላት ወይዘሮ ሜላትም ተመልሳ ስትመጣ እናቷን ሳሎን አገኘች። እማዬ መተሻል እንዴ? በቃ እንጂ ሳትናገሪ ዝም ብለ ዘው ነው የምትየው አይደለ? አለቻት። እንዴ ለምንድን ነው የምናገረው? የልጄ ቤት አይደል እንዴ? ደግሞ ሳርፕራይዝ ነው አለቻት። ከዛም እማዬ አረ በጣም ብትነግሪኝ ችግር የለውም ነበር፣ አለች። አይ ድግሞ ርቦ የት ሂደሽ ነው በዚህ በተንቀለቀለ ጠራራ? አሏት። ወይዘሮ አስቴር። ወይዘሮ ሜላትም እባዩሽ ጋር ባዩሽ ምን ምልስ ልትሰሪ? ምን ሆነች? ባዩሽን እኮ ፖሊሶቹ ከእስር ቤት ፈቷት። ስለዚህ እሷ ጋር ያለውን ነገር ለማጣራት ፈልጌ ነበር የሄድኩት አለቻት። ምን ታዲያ ብትለቀቅ ምን አገባሽ? ምን አሻሽ? ለራስሽ ራስሽ ሁኝ። ተጠንቀቂ በዚህ በጠራራ እየተንቀለቀልሽ በሽታ ላይ ብትወርቂስ? አለቻት። አይ ደህና ነኝ፣ አሎ ድቅም እናቴ ሀለች አይ አንቺ በቃ ለይቶልሻል ልሻል። ስለዚህ አሁን በደንብ ራስሽ ማስታመም አለብሽ ሀሏት እናቴ ደህና ነኝ አለች። እና ስለዚህ እኔ እንኳ ልጅ ባትሆኚ ሌላ ሰው ቢሆን ደግ አረገችሽ እሷ አይ ነበር ምለው፣ ግን ልጅ ነሽ አለች። ለምን እማዬ አለች። ወይዘሮ ሜላትም ተይ የዚች ሴትዮ ጓደኛ አልጣመኝም እያልኩሽ ጓደኛ አደረግሻት፣ ይሄው እንደፈራሁት እና ባለፈ ነገር እየወቀሽኝና እንድጸጸት እያረግሽኝ ነው አለች። አይ እንደዛ አይደለም አንቺ መቼ ትጸጸቻለሽ አሏት። እሷም እሻለች፣ አሁን ይልቅ ርቦኛል፣ ቶሎቤ ምግብ ስጪ ስትልም፣ እንዴ ደንብላል የለችም እንዴ? ደንብላል ጠዋት የሄደች አሁን አልመጣችም፣ በቃ የታመመ ሰው ልጠይቅ ብላ ልጅ ሁኔታ አልተዋጠልኝም በማለትም እሽም አየ ብላ ወይዘሮ ሜላት ምግብ ሰርታ ለእናቷ አቀረበች። ሀኒንን እንዴት ማስወገድ እንዳለባት ያቀደችው ጽዮን አሁን ቅዱስን አጠመደችው። ትወደኛለህ አይደል? ብቻዋን ቁጭ ብላ ማሰብ ጀመረች። ትወደኛለህ አይደል? አለችው። በሚገባ አላት። ለምንድን ነው አንተን የምፈልጊ ሲላትም ይውልህ ወንድነትህን እንድታሳየ እፈልጋለሁ አለችው እንዴት ማለት አላት በቃ እኔ በተፈጥሮዬ ወንድ ያልሆነ ሰው አልወድም ወንድነትህን እንድታሳየ እንዴት ማለት አውጥቼ አላሳይሽ አላት ከዛም እንደሱ አይደለም አለችው እና ምን ለማለት ፈልገሽ ነው ወንድ ማለት ሞት የማይፈራ ጀግና ምንም ነገር አድርግ ብትይኝ አደርጋለሁ አላት እንግዳ እንደዛ ከሆነ ሐናን ግደልልኝ አለችው። ደነገጠ እንዴ፣ ጽ ምን ነሽ ነው? ወንጀል እኮ ነው። በዛ ላይ ደግሞ እንዴት፣ አረ ሰው ገሎ ከሆነ ጀግንነት የሚባለው ወይም ወንድነት፣ እኔ ፈሪ ሆኜ ብቀር ነው የሚሻለው አላት ቅዱስ። ከዛም ይህንን የሚያልኩ ድሮውንም ይሄን ነበር የፈራሁት። ወንድ ያልሆነ ሰው በዙሪያ እንድዞር አልፈልግም፣ ከዛ ጀምረ እንዳለ ብላ ጥላው ሄደች። እሱም ጽዮንን ካጣው መኖር አልችልም በማለትም ሐናን ለማስወገድ ዝግጅ ሆነ። ሐና ጋር ደውሎ እንዳገኝሽ አላት። ሐና ከወይዘሮ አስቴር ጋር በተኛችበት አጋጣሚ እዝራ ቴክስት መጻፍ ጀመረ። የፍቅር ጨዋታችን ጀመሩ። ሀና ከት ብላ መሳቅ ጀመረች። ከዛም እንዴ ምን ያስቅሻል? ብለው ደንግጠው ተነስተው ሁሉንም ነገር አዩባት። ከዛ በፊት ግን እያዩት ነበረ። ከዛ አረማ እየሳኩ እንዴ፣ ምንም ምንም እያለች መወላገር ጀመረች። ግን ደግሞ ወቅትሽ ኮ ነው፣ ምንም ብታረጊ ሰዓትሽ ነው። ስለዚህ በይመለሽለት። ልጁ ደግሞ ቆንጆ ነው አይደል? ምክንያቱም እንዴት አየሽ ማ ልሽ እኛ ዘራችንን የሚያበላሽና የሚያሳፍረን ወንድ በዘራችን የለም። ስለዚህ እንደምታኮሪ ተስፋ አደርጋለሁ። አሁን ጊዜሽን ለምንድን ነው የምትቸማቀቂው? ዘና ብለሽ አዋሪው ጊዜሽ ነው በማለት መለሱላት። እሷ ምሽ ማየ ብላ ከእዝራ ጋር ጨዋታን ቀጠለች። ግን የእዝራም እንዲሁም ደግሞ የሀና ፍቅር በእንዲሁ ቀረ ተቋጭቶ ቻናሉን ሰብስክራይብ